ያን ያክል ከኒውትራል ትንሽ አንድ ከፍ ያለ ሳሙና ሊኖረን የሚችል። ለምሳሌ ለሆቴሉ ፒኤችው ስምንት ፒኤች ቫሉ ስምንት የሆነ ሳሙና ብታመርትለት፣ ፒኤች ቫሉ ስምንት የሆነ ግን ለ ለ ለጋራዥ ቤት ያ ፒኤችው አስራ አንድ መሆን አለበት። ስትሮንግ እየሆነ ያ ስትሮንግ ማለት ለምሳሌ ሰባት ኒውትራ መነሻችን ናት ቤዝ ስትሮንግ እየሆነ የሚሄደው ከሰባት በራቀ ቁጥር ነው ስትሮንግ የሚሆነው በራቀ ቁጥር የመጨረሻው ስትሮንግ የሚባል 14 ቁጥር ነው። እዚህ ጋር 14 እንትና ሶዲየም ሃይድሮክሳይድ የሚባል ኬሚካል ግን የሴራሚክ ላይ የምንደፋው መንገድ ትቆስ ይዘጋ ምንደፋው ኬሚካል 14 ቁጥር ላይ ፔቹ ከፍተኛ አደገኛ። ስለዚህ ሳሙናችንም ከሰባት ከፍ እያለ ሲሄድ ስትሮንግ ይሆናል። ግን የሳሙና ፔች ማክሲመም ፔቹ 11 ነው። አስራ ሁለት ከሆነ በረኪና ይሆናል ከሳሙና ከፍ ይላል። አስራ ሶስት አስራ ሁለት ኬሚካሎች ይሆናል ወደ ሰባት ሲመጣ ደግሞ ኒውትራል ሰባት ውሃ ነው። ስለዚህ ከአስራ አንድ ዘጠኝ አስር ታ ችግር የለም ስምንት ኮስሞቲክስ ደግሞ ለምሳሌ ቀጥታ ቆዳ ላይ የሚያልፍ ነገር ኮስሞቲክስ ነው። ያ ወደ ኒውትራል መጠጋት መቻል አለ። ለምሳሌ ከስድስት ነጥብ ዘጠኝ ጀምሮ እስከ እስከ ሰባት ነጥብ አንድ ነጥ ሆን ይችላል ኮስሞቲክስ። ለምን ቀጥታ ቆዳ ላይ የሚያልፉ የጉዳት መጥ አሳ ውሃ ግን ደግሞ ቀጥታ ውሃ ብናደረግ አያሳ ስለዚህ እነዚህ የቆሻሻ አይነት መለየታችን ለምናመርትለት ተቀባያቸው ወይም የምናመርተው ምርት ለመለየትና ጥራቱን ለመወሰን ይረዳል። ስለዚህ ከግምት መግባት መቻል አለበት። ሌላኛው ደግሞ የቆሻሻ አይነት መለየታችን የሁሉንም የምንሰራቸውን ሳሙናዎች አይነት ለምሳሌ አንተ የልብስ፣ የዕቃ፣ የእጅና በረኪና ነው፣ ቆሻሻ ስለሚለያየ የተለያየ ፎርሙላ መማር አስፈላጊ ነው። ይህ ማለት ስለዚህ የቆሻሻ አይነት መነገድ ሁሉም የሚሰራው ሳሙና አይነት ልንሰራ፣ ለምሳሌ በረኪና ለምን አስፈለገ? በረኪና ከሳሙና ከፍ ያለ ነገር ይችላል። ከሳሙ በሳሙና ሊጸዳ የማይችል የሆነ ከሳሙና አቅም በላይ የሆነ ነገር በበረኪና ልንጠቀም እንችላለን። ከዛ አልፎ ማንጫ የሚባል ነገር ታውቃለህ? ድሮ ማንጫ የሚባል ነጭ ጋቢ ስታጥብ የሚያነጣ ነገር አለች። አሁን ኦፕቲካል ብራይትነስ ብለዋል፣ ማንጫ ይባላል። እያንዳንዱ ኬሚካል የራሱ ፐርፐዝ ስላለው ያን አላማውን ለመጠቀም የግዴታ የቆሻሻ አይነቱን ማወቅና መለየት አስፈላጊ ነው። ሌላው የቆሻሻ አይነት መለየት ያስፈለገ ምንድን ነው? የሳሙና ፒኤቻችንን የቆሻሻው የአሲድ ባህሪ ስላለው አሲድ ቆሻሻው ሁሌም አሲድ ነው። ስለዚህ ሳሙናችን ኒውትራልና ቤዝ ማለት የሚገባል። ቆሻሻ ስናስብ ሁሌ ፒኤች አሲድ ነው።

ስለዚህ ይሄን ይሄ ዛሬ እንደመንሽ እንዲታረዱ ሰፋራት ቢኖር ነው። ብኛ ዛሬ ዝም የምናወራበት ሌላው የምናመርተውን የሳሙና ፎርሙላ ስናዘጋጅ ግንዛቤ ውስጥ መግባት ያለባቸው አምስት ጥቶች አሁን በደንብ ስተመልከት በደንብ ስማ እንበልና ዛሬ ጨርሰን ፎርሙላ ወስደህ ልታመርተው ወይም ፎርሙላ የለም አሁን ላይ ጀማሪ ናታ እኛ ፎርማው ክሬት ስላደረግን አፕ ላይ ገብቶ ዳ ፎርሙላው ይጠፋል። ነገር ግን አሁን የምናስበኛ ፎርሙላ የለን ብለን ነው ምናስ ፎርሙላ ስንዋጣ ግን ከግምት ውስጥ የሚገቡ አምስት ዋና ዋና ነጥቦች አሉ። አንደኛ ልናመርተው ያሰብነው የምርት ጥራት ወይም ብቃቱ ማለት ክድል ይጠዋል። እኔ ማመርስ ለሆቴል ነው። እኔ ማመርስ ለትምህርት ቤት ነው። እኔ ማመርስ ለመገር ሱቅ ነው የሚለውን የሳሙናችን ብቃትና ጥራት መለየት። ብቃትና ጥራት የሚባሉ ፔንጅ ይቻላል የማዛት ውፍረቱ፣ ሽታ፣ ቀለም እየተባለ የራሱ የብቃት የጥራት መለካ አሉ። እነሱን ምን ማለት ማወቅና መለየት አስፈላጊ መጀመሪያ። ሁለተኛው ተስማሚነት፣ ተስማሚነት ስንል ልናቀርባቸው ምንድን ነው የምናቀርባ ለምንሰጣቸው ሰዎች ይስማሙ ወይም አይስማማም ብለን መለየት እና ማወቅ ያስፈልጋል። ለምሳሌ ከጤና ንፃ የተከለከለ ኬሚካል በየጊዜው የሚጠረጠር ማንፍሌሽታ የሚያመጣ አላልጂክ የሚያበረው ኬሚካል እንዳንጠቀም ከጤና ንፃ ተስማሚ ነው ወይ? ከተለያየ መመስጋ፣ ከዋጋ፣ ከአየር ንብረቶች ነው የምንሰራው ሳሙና። ለዛ ለምናቀር ደንበኞቻችን ተስማሚ መሆን አለበት ነው ነው። ሶስተኛ ዋጋ አሁን በሁለት መፈተኛ ብለን አለፍ ነው ብናስብና ዋጋችን መጣ አይካልም ነው። ኦኬ ገበያውን አመራት የተሻለ ሳሙና አይደል መሸጣችን ነው። መሸት የምችለው ዋጋው ተስማሚ ሲሆን ነው። ሌላው ደግሞ ቴክኒካዊ ምቹነት ነው። ይሄ ምንድነው? አስተሻሸግ ላይ በተለይ ገጥሞ ከሆነ ባለ አምስት ሴትም ሁለት ሁለት የሚታሸቱበት ቦታ ታውቃለህ። እንዲሁም ባለ አምስት ደግሞ አራት ባንድ የሚታሸቱበት አጋጣሚ አለ። እንግዲህ ሰው እንደ ፍላጎቱ ወይም በማኗና በማሽን ለምናስበው ምቹነቱ የማሽን ይበልጣል እንደ ሰው እንደ ፍላጎት እንዳል ሱ ንዴት የምናያ ቦታ ይሆናል። ሌላው የደንበኛ ፍላጎት ነው። የደንበኛ ፍላጎት ማለት አንደኛ አንተ ደንበኛ ሆነህ ታስብና ልገዛ ሄዳል ቦታ አንተ ምፈቃበት አይነት መስተግሮ ማለት አንተ ምትፈልገው ነገር ገበያ ላይ ሰዎች ራስን በደንብ ለማውጣት ማለት እነሱ ማዘጋጀት ነው። ሌላው የምርጥ እድገት እድገት ወሳኝ ደረጃዊ ፕሮዳክት ላይፍ ሳይክል የሚባሉ አሉ። በገበያ መጀመሪያ ወደ ገበያ መግባት ከዛ ግሮውዝ ማቹሪቲ ማሽወርከን የሚባሉ አሉ። እነሱን እንደዚህ የቢዝነስ ክላስ ላይ የምናቸው የሳሙና ጥራት መለኪያዎችን በደንብ ለማውጣት አንድ ሳሙና በትንሹ ጥራት አለው ሲባል፣ በትንሹ እነዚህን ማድረግ ይቻላል። የመጀመሪያ ሳሙና ሽታ ሊኖር ይገባላል። ሽታው ምንም ይሁን ስትሮበሪ፣ ሌመን፣ አፕል፣ የፈለግከውን በ የራሱ ሽታ ኖርማል ሽታ እሱ ይችላል። ሽታ ግዴታ ነው። ሽታን ስንመለከት ኬሚካል ነው፣ ሌላ ምንም የለው። ሽታ ጥሩ መዓዛ የሳሙና ብቃት መለኪያ ላይ ሽታ አለው ከተባለ ጥሩ መዓዛ አለው። ሰዎች ያንተን ይመርጡታል። ቁምሳጥኖ ሲከፈት ጥሩ ፍሌበር ይኖረዋል። ሲለበስ ጥሩ ሽታ ይኖረዋል እና ሽታ መጠቀም የተሻለ ግን ከዋጋ አንጻር ደግሞ ኮስቲ ነው። አራት ሺህ በኪሎ አራት ሺህ ብዛ ሚሸበቅ ኬሚካሉ አሁን እነዚህ ጥራት መለኪያ የምንላቸው በሙሉ እንትን ናቸው፣ ኬሚካል ነው። ሌላው ቀለም ነው። ቀለም የራሱ ቀለም ነጭ ላይ ሆኖ አረንጓዴ፣ ቢጫ፣ ፒንክ እየፈለክ ከውን ቀለም መጨመር ትችላለህ። እሱ ጥሩ ይታ ነው። ጥሩ ይታ ሶስት መቶ ብር ነው በኪሎ የሚሸጠው። አይ ቲንክ አሁን ሶስት ከሀምሳ ሊሆን ይችላል። ዛ ከረንት ያው የለኝ። ከዛ ውፍረት፣ የሳሙና ውፍረት መኖር አለበት። ውፍረቱን እንደየአካባቢውና እንደየሳሙና አጠራቱ ይለያል። በጣም እንግዲህ ውፍራ ሆናለን መካከል ፍራ ይቀጥላል። ሁለት የፋብሪካዎች ይታወቃሉ። አይተ ከሆነ ብዙ ፍራ ግን ጥራት በጣም ይሰራሉ። እሱ ደግሞ ስለዚህ እና ጋር መጥቶ ሰውዬው ፎርሙላ ሲወስዱ እነዚያን ፎርሙላ ደግሞ መግዛት ወይም መሰል አይጠበቅበትም። አፕሊኬሽኑ ላይ አስራ አምስት ፎርሙላ አለ ማለት አሁን ውፍረቶች አሉ። ጎሳል የሚተሳሳበታለ አረፋ ብቻ ይሆናል። ሁሉንም የያዘ ማለት እንደ ደረጃው ማለት እዛ አፕሊኬሽን ላይ አሁን አንተ ወሰድከው ላይ ከ34 ብር እስከ 75 ብር በፐርኬጅ የሚፈጅ ነው ያለ ማለት አንዷ ሊትር ለማምረት 34 ብር የሚፈጅ አለ፣ አርባ የሚፈጅ አለ። ትልቁ አሁን 75 ብር በሊትር የኬሚካል ፍጆታ ብቻ ማለት ነው። ይሄ ማለት የፋብሪካ ትላልቅ ኢምፖርት በኢምፖርት ደረጃ ያሉ ፋብሪካዎች ይህን ያክል ኮስት ያደርጋል። ስለዚህ አንተ ከአንድ እስከ አስራ አምስት ያሉትን ፎርሙላዎች ዛሬ ትራይ ትራጌት ላይ ያለ ከስክራች እየጀመርክ በአንድ ሊትር በሆነ ሊትር ፎርሙላ አንድ ፎርሙላ ሁለት እያል ከአስራ አምስት ቀን በኋላ አስራ አምስት ሊትር ሳሙና በተለያየ ፎርሙሌሽን አለ ማለት። አሁን አንተ ምታደርጋለን፣ ኬሚካል ተመሳሳይ ነው። ብዙ ትገዛና ቀን አንድ ላይ ቀን አንድ ላይ በፎርሙላ አንድ ስትሰራ ሰላሳ አራት ብር ከጀብ አስቀምጦና አጥራቡ ትለካለህ። ቀን ሁለት ላይ አሁንም ትሰራና አርባ ጀብ። እስከ አስራ አምስት አስራ አምስት ፎርሙላዎች አንተ ጋር ተቀምጠዋል። እኛ ከአስራ አምስቱ አንዱን እዚህ ተግባር አሳያለሁ። የተሻለ ምን ነው ማለት ነው። አንተ ግን እኔ የተሻለ ብዬ የሰራሁት ፎርሙላ ምናልባት እናንተ አካባቢ ስትሄድ ተስማሚ ላይሆን ይችላል።

በዘርፉ ላይ ሁሉንም የሆነ ሄዳ ሰውከት ይሆናል ማለት ነው። ግን አንድ ፎርሙላ ከሆነች ፐርሴንት የምታደርጋት እንበልና እንበል ላብሳ ኤስኤልኤስ እና ኮስቲክ ያለው ፎርሙላ ገዛ ብለን ብናስብ በሆነ አጋጣሚ ኤስኤልኤስ ከገበያ ጠፋ፣ በቃ ድንገት ገበያ ላይ የለም። ምን ትሆናለ ማለት ነው ትቆማለህ። አሁን ላይ ግን ያችግር የለም

በምትፈልገው መጠን መሆን አለበት ማለት ነው። እስካሁን ገብቷል ይሰጥ። እሺ ቀጥሎ የምናየው አሲድና ቤዝ ነው ምን ማለት ነው? ቅድም ሲጽፍልን ሲባል አሲድ ሲገባ ቤዝ ይሄን የማይሰራን ትጋ ማለት ነው። አሲድና ቤዝ መለየ ማለት አሲድ ማለት ሰብስታንስ ወይ ልዩ ኩስ ነው አጥተለም ይመረዝ የምታየው ገና የማታውቀው ነገር ገና እያወቅኸው ያለ የሆነ ልዩ ኩስ ነው አይደል አሲድ ማለት የሆነ ሊኩስ ነው። ነገር ግን ከውሃ ጋር ሲቀላቀል ሃይድሮጂን አዮን ወይም ኤች ፕላስ የሚባል ፎርሙላ ሃይድሮጂን አዮን ወይንም ኤች ፕላስ የሚባል ፎርሙላ ሊስመጣል የሚችል የሆነ ነገር የሆነ ሊኩስ ነው። ነገር ግን አሲድን ኮምጣጣ ጣዕም ነው። ጣዕሙ ቢሞከር ኮምጣጣ እንዲሁም ጣፋጭ ሊሆን ይችላል። ለምሳሌ ሎሚ ብለናል፣ ግሪስ ብለናል። ግሪስ አሲድ ፔች ወደ አምስት ነጥብ አምስት ነው ፔች ማለት ወደ ኒውትራል ወደ ውሃ የተጠጋ ይች ማለት። ሎሚ ሲትሪክ አሲድ የሚሆነው ኬሚካ ሎሚ ወተት ማርኪያቱ ያን ስንሄድ ሙሉ እነሱ አሲድ ናቸው። ኮምጣና እንትናቸው ጣማቸው ኮምጣጣና ጣፋቸው። ሌላው አያንሸራቅቱ ይጨመድዳሉ። ግሪሲን ከተቀባ እንደ ቫልጅ አያንሸራቅትም ማለት ይጨመድዳሉ። ሎሚ ብርቱካንም ከያዝከው እንደዛው ሌላ። ይሄ ማለት በባህላዊ መንገድ ስትለካው ነው ማለት ከጨመደልህ ነው። መጨምሬ፣ የአሲድ ባህሪ ነው ትላለ። ቀምሰው ከቆመጠጠቅ አሲድ ነው ትላለ። ነገር ግን እንደተማረ ሰው ግን ፔች ለክተን ፔቹ ማወቅ ፔቹ ከሰባት በታች ነው። ከዜሮ እስከ ሰባት ከሆነ አሲድ ነው። ግን አሲድ ስትሮንግ አሲድ እና ዊክ አሲድ፣ ወይም ደካማ አሲድ እና ጠንካራ አሲድ አላቸው። ምን ማለት ነው? ጠንካራ ማለት ከሰባት ቁጥር እየራቀ የሚሄደው ጠንካራ ነው። ደህና ነው ስድስት ደካማ ነው። ከአምስትና ከስድስት አምስቱ ትንሽ ከፍ ያለ አሲድ ነው እሱም መለየት ነው በዲጂታል ሜትሪክ ከደደ እና በሊትመስ ፔፐር የምንለካው ከሆነ ግን ቀይና ቢጫ ከለር የሚያሳይ ሁሌም አሲድ በቀለም ደረጃ ቢጫና ቀይ ከሆነ ሁሌም አሲድ ሰማያዊ አረንጓዴ ቡኒ ጥቁር ቀለም እያደረግ ስሌ ደግሞ ቤዝንላቸዋለን እሱን እዙ ማየት እንችላለሁ እያለፍኩ ነው እንግዲህ አለፍ አለፍ እያልኩ ነው የምንሄደው ይህን ታነበዋለ የአሲድ ጥቅም በሳሙና ውስጥ ው የአሲድ ጥቅም አለው ቤዝኔ ና ቤዝ ማለት እንደዙ እንደ አሲዱ ልዩቁ ሲም ሰብስታንስ ሲሆን ከውሃ ጋር ስከላገር ገ ሃይድሮ ኦክሳይድ ሃይ ማለት ኦኤች ቫይረስ የሚባል ቀመር ሰጠ። ቤዝ መራራ ጣም ይኛው የማንሸራት ባህሪ ነው ያለው። እንደ ሙዝ ልጣጭ፣ እንደ ባዝሊን የማንሸራት ባህሪ ነው ያለው። መራራ ነው ጣም። በረኪና ለምሳሌ መራራ ነው። ያው መቅመስ አይቻልም። ቀይነት መስወረቅት ወደ ሰማይ ይቀይራል ፒኤች ከሰባት እስከ አስራ አራት አሁን እነዚህ ከደረስን የሚያስፈልጉ ቁሳቁሶች እንደምታየው የመጀመሪያው ምዕራፍ ጨርሰናል ያው ታነባዋለህ ይሄ ምዕራፍ ሁለት የሚያስፈልጉ ቁሳቁስ ሚዛን ያስፈልግናል ዲጂታል ሚዛን የምንጠቀመው አንድን አንድ ኬሚካሎችን እየሸጡ በኪሎግራም ስለሆነ የምገዛው በኪሎግራም ስሸጥም ሳሙን እናንተ መሸጥ ያለብን በኪሎግራም በሪታ ያሸጡ ፣ ምክንያቱም አንዳንድ ኬሚካሎች ደንሲቲ አላቸው። ለምሳሌ ሶሌሽኬት የምትባሉ ኬሚካል ብንመለከት ደንሲቲ ክብደት አለ። ስለዚህ የሚገዛው ኬሚካሉን በኪሎግራም ስለሆነ ስትሸጠውን በኪሎግራም መሸጥ አለብህ ማለት ነው። ሁለተኛ የሚያስፈልገን እንደምታየው ሚክሰር ነው። ሚክሰር ሪኮመንድ አናረግም ቶታሊ፣ ምክንያቱም ይሄ ሁለት ሺህ ነው በደቂቃ ሮቴት የሚያደርገው ዲናሞ ከፍተኛ ስለሆነ ስፒዱ እንትን የለውም ከአድቫይስተር የለውም። ስፒዱ አልተመጣጠንም። ይሄ ሀይለኛ ስፒድ አለው። አረፋ እንዲሞጣ ያደርጋል። ሰሙናን ያቀጥናል፣ ያበላሻል። እንዳጠቃላይ ግን ማቀላቀያ ያስፈልገናል ነው። ተግባር ላይ ልዩነቱን እንመለከታለን በኋላ። ሌላ የሚያስፈልገን ይችናት ይሄኛው፣ ፒ ኤች ሜትር ማለት ይችናት። ቅድም ያልኩት ፒ ኤች ሜትር የምትባለው ይችናት። እንደምታየው ሰውየው መጀመሪያ ክዳን አለው። ክዳኑ ተከፈተና ውሃ ውስጥ ወይም ኬሚካ ውስጥ ነከረው ማለት ነው። ሴንሰር አሉ ከታች ፕላግ ውስጥ ይነከራል። ቁጥሩ ያነብልሃል። ቁጥሩ አሁን ይሄ ስምንት ይላል። ስለዚህ ምንድነው አሲድ ነው ማለት ነው። ስምንት ካለ ቤዝ ነው ያክት ይላል። ይሄ ፒኤች ሜትር ይባላል። ከአምስት ሺ ብር ጀምሮ ይቀር ማቅረብ እንችላለን። እንደ ሰው የፍላጎት መግዛት ይሽላል። አብረ ከአምስት ሺ እስከ ሀያ ሺ ብር ሌላው ደግሞ ፒኤች ፓወር ኦፍ ሃይድሮጂን የአንድን ነገር አሲድ ወይም ቤዝ መሆን የሚለይልን ይህ በምስሉ የሚታዩ ዲጂታል ሲሆን በቁጥር ይለያል። ከ0 እስከ 7 አሲድ፣ 7 ኒውትራል፣ ከ7 እስከ 14 ቤዝ እንለዋል። ሁለተኛው ደግሞ ሊትመስ ፔፐር ወይንም ዲጂታሉ የሌለው ሰው ይሄን መጠቀም ይችላል። ዲጂታሉ የሌለው ሰው ሊትመስ ፔፐሩን መጠቀም ይችላል። ምን ማድረግ ነው? ይቺ ቢጫ ወረቀቷ ያየህ፣ ከላይ አራት ንትን አላቸው አንድ ገጽ ከዛ ውስጡ ላይ ምናልባት የሚኖረው አስር አስር አስር አስር ቅጥር ቢኖረው እንኳን የሚያደርገው ሰውዬው ምንድን ነው? ይችኛዋን ይቆርጣል፣ ከዚህ ጫፏን ይቆርጣል። ከቆረጠ በኋላ ወደ ሚፈልገው መንከር መንከር። ዋው ሲነክረው ቁጥሩ የሚያሳየን እነዚህ አንድ ሁለት ቀይ ናቸው፣ ሶስት አራት ደመቅ ያሉ ይቻላቸው፣ አምስት እና ስድስት ፈዛዛ ይቻላል። ሰባት ወደ እዚህ የተቀየረ ወደ ብሉ የመቀየር ያፈለገ ቢጫ። ስለዚህ በሊትመስ ወረቀት ስንለካ ቁጥር ነው የሚያሳየው፣ ወረቀቱ ከለር ነው የሚያሳየው። ግን አንተ ቀይ ካሳየህ አሲድ እንደሆነ ታውቃለህ፣ ቢጫ ካሳየህ ላምታለ በዚህ ይላል። ሌላው ደግሞ ሶስት አይነት ሊትመስ ፔፐር ነው ያለው። የመጀመሪያ ቢጫ ከለሯ ናት። ቢጫው ወደ ሁሉ ፍሌክሲብል ነው ግን ሊለካ የማይችል ነገር አላት። ለምሳሌ ይህ ከለር ይህን አይለካማል። በሆነ አጋጣሚ አምስት ቁጥር ላይ ቢሆን ሁዳችን ያደርጋል። ራሱን ወደ የሚያሳይ ነው አይደል? ቢጫ ደግሞ ብሉ ሊትመስ ነው ወደ ቀይ። አየህ? ስለዚህ ብሉ ሊትመስ ፔፐር ስለዚህ ፋንክሽናል አይሆንም። የተሻለ ቢጫውን ማረግ ይቻላል። የተሻለ ነው፣ ሊለካ እንደማይችልም አንዱ ብቻ ነገር ግን አሁን ሪድ ገዛ አሲድ እስከጠጥ የአሲድ ፔቱ ድ ሪድ ነው፣ የአሲድ መለኪያው አሲድ ቀይ ነው የሚሆነው። ቀይ ሊትመስ ነከርትበት ቀይ ለቀይ አለ። ስለዚህ የሚሆነው ይሄን ለመጠቀም የግድ በውስጡ ያለው መዋቅ አለበት። ይሄ ሊትመስ ለመጠቀም ብሉ እና ሪድ ለመጠቀም የምንለካበት አሲድና ቤዞን ቀድመን ሂንት ሊኖረን ይገባል፣ ወይም እንደጋ መመለካት አለብን ማለት ነው። ስለዚህ ሊትመስ ፔፐሮች እንደዚህ ናቸው። ብሉ ሊትመስ ፔፐር ወደ ሪድ ተር ሲያደርግ እያየን ነው። እዚጋ ደግሞ ሪድ ሊትመስ ተር ቱ ብሉ ሲል አይተናል። እነዚህ ግን አሁን ገበያ ላይ የምናገኛት ይችኛዋል ነው። ይቺ ከአምስት ቶ ጀምሮ እስከ አንድ ሺህ ቶር ፓክ ይሸጣል። ግን ጊዜ ሚስሮ አንድ መጠቀም መጣ ከውስጥ የሚያዝ ለማድረግ አንዷን እች ለአራት ጊዜ መጠቀም ይቋረጥ ይችላል። ሌላው የሚያስፈልገን እነዚህ ናቸው። አንድን ነገር አሲድ ወይም ቤዝ መሆን የሚለይልን በምስሉ የሚታዩት መስፔፐር የለና አሲድ ቀይ፣ ኒውትራል አረንጓዴ፣ ቤዝ ሰማያዊ እናየዋለን። ባልዲ ያስፈልገናል። ነገሮች ምድስ ለማድረግ እነዚህ ጆኮች፣ መነጽር በእነዚህ አንድ ትሶች በሙሉ ያስፈልጉናል። ይሄን ያው እያየኸው እንሄዳለን። ስንሰናበት ማሽን ከሆነ ግሬድ ነው አንዱ ሁሉ በአንድ ስናመ ስናጠቃለን እናም ተግባር ብናየ በማሽን ነው ስለዚህ እናየዋለን።